ሰላምና ጤና በያላችሁበት ይሁን፣ የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች። ለዛሬ በሚኖረን ቆይታ ወቅታዊ ስፖርታዊ መረጃ አደርሳችኋለሁ። ከሀያ አመትና አስራ ስምንት አመት በታች የኢትዮጵያ አትሌቲክስ ሻምፒዮና ውድድር ተጠናቀቀ። በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት ከግንቦት አስራ ስምንት እስከ ሀያ አራት ሁለት ሺ አስራ ሰባት አመተ ምህረት በድሬዳዋ ኢንተርናሽናል ስታዲየም ሲካሄድ የነበረው አስራ ሶስተኛው ከሀያ አመት በታችና አራተኛው ከ አስራ ስምንት አመት በታች የአትሌቲክስ ሻምፒዮና ውድድር ተጠናቋል። በፕሮግራሙ መዝጊያ ስነ ስርዓት ላይ በመገኘት ለተሳታፊ ክለቦችና ተቋማት ሰርተፍኬትና ለአሸናፊ አትሌቶች የሜዳሊያ ሽልማት የሰጡት የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር ና የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ወይዘሮ ሳራ ሀሰን ሲሆኑ ሌሎች ጥሪ የተደረገላቸው እንግዶችም በእለቱ ተገኝተዋል። በአትሌቲክስ ሻምፒዮና ውድድሩ የመቻል አትሌቲክስ ቡድን ስድስት ወርቅ፣ ሰባት ብርና ስምንት ነሀስ በአጠቃላይ ሀያ አንድ ሜዳሊያዎችን ማግኘት ችሏል። ለሰባት ተከታታይ ቀናት በተደረገው የኢትዮጵያ አትሌቲክስ ሻምፒዮና ውድድር ኢትዮጵያ ንግድ ባንክ ሁለት መቶ አርባ ስምንት ነጥብ፣ መቻል ሁለት መቶ አስራ አምስት ነጥብ፣ ኦሮሚያ ክልል አንድ መቶ ሶስት ነጥብ በመሰብሰብ ከአንድ እስከ ሶስት ያለውን ደረጃ በመያዝ ውድድሩን አጠናቀዋል። በውድድሩ ውጤታማ የሆኑ አትሌቶች በናይጄሪያ አቡኩታ በሚካሄደው ከ20 አመት ና 18 አመት በታች የአትሌቲክስ ሻምፒዮና ውድድር ሀገራችን ኢትዮጵያን ወክለው የሚወዳደሩ እንደሆነም ተገልጿል። በሌላ መረጃ የመቻል እጅ ኳስ ቡድን ፋሲል ከነማን በማሸነፍ ተከታታይ ሶስተኛ ድሉን አሳክቷል። በሐዋሳ ከተማ ውድድሩን እያደረገ የሚገኘው የመቻል እጅ ኳስ ቡድን በሐዋሳ ያደረጋቸውን ሶስቱንም ጨዋታዎች ከምባታ ዱራሜ፣ ፌዴራል ፖሊስ ና ፋሲል ከነማን በተከታታይ በማሸነፍ ደረጃውን ያሻሻል ለበትን ውጤት አስመዝግቧል። በቀጣይ በ16ኛ ሳምንት መቻል ከኮልፌ ክፍለ ከተማ ማክሰኞ ግንቦት 26 ቀን 2017 ዓ ም ጨዋታቸውን ያደርጋሉ። የኢፌድሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች፣ ለዛሬ ያደረስኳችሁት ስፖርታዊ መረጃ የተከታተላችሁት ነበረ። በያላችሁበት መልካም ቀን ይሆንላችሁ።